በቪዲዮ መግቢያ እንደተመለከታችሁት ሄርሜላ እጅግ በሚያናድድ ሁኔታ ብሎም ሩታን አራስ ቤት ሆና በሚያስከፋ መልኩ የአስቴርን ዘፈን ተጠቅማ እኔ እናንተ ያለን ፍቅር እማያረጅ እማይለወጥ እያለች ከአብርሽ ጋር አብራ ሆና ቪዲዮ ሰርታለች። ይህም ቪዲዮ ብዙዎች ሲመለከቱ ደንግጠዋል። ብዙዎችም በኮመንት አረ ይቺ ልጅ ምን ነው ሀይ ባይ አጣች? እንዴት ስለ ነገስ አታስብም? እንዴትስ የሰው ሐዘን በእሷ ላይ መጥፎ ነገር እንደሚያጋጥማት አታቅም በማለት ብዙዎች በብስጭት ሆነው ኮመንት ሲያደርጉላ ማንሳት ነበረ። በተያያዘ ዜና ይህም ቪዲዮ እኛ እንደዚህ የደነገጥን አራስ ቤት ያለችው የአብርሽ ሚስት የነበረችው እሩታ ስታየው ምንትል ሊሆን ዛሬ ልጅ ይዛ ስትቀመጥ፣ ያም ቪዲዮም እቤቷ ሆና የትም ሄድ ሳችል በአራስ ቤት ሆና ይህም ቪዲዮ ስትመለከት ምንትል ሊሆን እሩታ እያሉ ብዙዎች ሀሳብ አስተያየት እየሰጡ ነበር። ይህ ቪዲዮ እንዳላችሁት እሩታ ጋር ደርሷል። ታዲያ እሩታ ጋር ሲደርስ ደግሞ እንደ በፊቱ ዝም ብላ በዋዛ ፈዛዛ አይታ ያለፈችው ጉዳይ አይደለም። እጅግ የሚያስደነግጥ የሚያሳዝን ጉዳይም ተከ በተለይ ይህ ቪዲዮ ከተለቀቀ በኋላ እኛም በጣም አዝነናል በሁኔታው ሁሉንም በዝርዝር እናስደምጣቸዋለን። የሩታ ቤተሰቦችም የወሰዱትን አንድ አቋም እናስደምጣቸዋለን። እኛ ጉዳዩ በአብርሽና ሩታ መካከል ያለው በእርቅ ይፈታል ብለን ስንጠብቅ ጉዳዩ እየተባባሰ ሄዶ አብርሽም እንደ ቀልድ እየሰራ ያለው ነገር ከፍ እያለ መጥቶ ዛሬ ከሄርሜላ ጋር ባደረገው ድርጊት የሩታ ቤተሰቦች ከባድ አቋም፣ ከባድ ውሳኔ እንዲወስዱ አድርጓቸዋል። ሁሉንም በዝርዝር እናስደምጣቸዋለን። ሰላም ውድ የሀገሬ ልጆች ወዳጆች በእያላችሁበት ሰላማችሁ ይብዛልኝ። የሩታ ወዳጆች፣ የሩታ አድናቂዎች፣ ሩታ አራስ ቤት ነች ብላችሁ ለሷ የምትከራከሩ በአራስ ቤት ሆና አታስከፋት እያላችሁ አብርሽን የምትቆጡ የምትገስጹ፣ ውድ የሀገሬ ልጆች፣ ቅን የአገሬ ልጆች ቪዲዮ ላይክ በማድረግ እንድትጀምሩት በአክብሮት ነው የምጠይቃችሁ። ለቻናሌም አዲስ ከሆናችሁ ቤተሰብ ሁኑኝ እያልኩ በአክብሮት በፍቅር ጠይቃችኋለሁ። አሁኑኑ ሰብስክራይብ የሚለውን እንድትጫኑ በትህትና ጠይቃለሁ። ቀጥታ ሚዥ ወደመጣሁት ዝርዝር መረጃዎች አልፋለሁ። እንግዲህ በቪዲዮ መግቢያ የተመለከታችሁትን ጉዳይ እንዳያችሁት፣ አብሪሽ እና ሄርሜላ የሰሩትን ቪዲዮ ስታዩ ብዙዎቻችሁ እንደደነገጣችሁ አልጠራጠርም። ምክንያቱም አብሪሽ እንግዲህ የልጅ አባት ሆኗል፣ ከሩታ ጋር አዲስ ህይወት ጀምሯል። ከእንግዲህ ተለቀ ያለ ልጅ ሆኗል፣ ብዙ ነገር አመዛዝኖ መወሰን አለበት ብሎ ብዙ ሰው ነው እንግዲህ አብርሽን ሲናገረው የነበረው። ስለዚህም ከእንግዲህ ልጅነት የለም፣ አብሪሽ አቋም ይውሰድ እያለ ብዙ ሰው ሲመክረው ስለነበረ ከሄርሜላ ጋር ድጋሚ እንደዚህ አይነት ነገር ማንም ያደርጋል ብሎ አላሰበም። ነገር ግን ይሄ ልጅ እንግዲህ አዲስ አበባ ራሱ ሮጦ እንዲሄድ ምክንያቱ የሆነው የሄርሜላ ጉዳይ እንደሆነ ነው አሁን ላይ መረጃ ልጆቹም የሚያሳዩት ማለት ነው። ሄርሜላ እንግዲህ በጣም በጣም ከባድ በሚባል ደረጃ ሩታ አራስ ቤት ሆና እንድታዝን እንድትከፋ ለማድረግ ጭምር የምትመርጣቸውን ዘፈኖች ሁሉ ዝም ብላችሁ ስሙ። ወደ ቪዲዮ መግቢያን ራሱ እንደ አዲስ ማዳመጥ ትችላላችሁ። እንደው ዘፈን እንኳን ጠፍቶ አይደለም። ግን ከአብረሽ ጋር አሁን በቪዲዮ የለቀቀችው ዘፈን ምን አይነት ይዘት ያለው ነው? ዘፈኑን በእርግጥ እንወደዋለን፣ የአስቴር ነው፣ በጣም የፍቅር ዘፈን ነው። ነገር ግን እሱ ጭራሽ ከእሷ ጋር አብሮ ሊሆን የማይገባ ሰው ጋር ሆና የአስቴርን ዘፈን ተጠቅማ እናንተን የሚለየን አይነት ምንም አይነት ነገር የለም፣ ብቸኝነቴን ምረሰው ባንተ ነው አይነት ነገር ከአብርሽ ጋር ሆና መልእክቱን የዘፈኑን ነገር አብራ እየዘፈነች ለአብርሽ ስትዘፍንለት ነበር። አብርሽ በዛም ቪዲዮ ከተመለከታችሁት ይህ ልጅ አሁንም አቋም አልወሰደም፣ አሁንም ቆራጥ አልሆነም። ወይ እሷን ሙሉ ለሙሉ አፈቅራለሁ ብሎ አልተናገረ፣ ወይ ደግሞ ትቷት አልተወ። ብቻ የሆነ እዛም እዚህም እያለ ነው፣ እንግዲህ ሰውንም ብዙ ኦዲየንስ እያበሳጨ የሚገኘው ማለት ነው። ታዲያ በዛም ቪዲዮ እንደተመለከታችሁት ሳቅ ፈገግ እያለ ነው ከእሷ ጋር ቪዲዮ ሲሰራ የነበረው ሲኖረው ወዲያ ብዙዎችም ይህን ቪዲዮ በመመልከት ነው። እኛ ስናየው ሄርሜላ ብርሽ አብረሽ የሚያሳዩትን ቪዲዮ ብዙዎቻችን ስንበሳጭ ቪዲዮን ስናይ እንደደነገጥ ነው። ሩታ ቤተሰቦቿ ደግሞ ይህን ሲያዩ ምን ይሉ ይሆን? በተለይ ደግሞ እንግዲህ ሩታ የልጅ እናት በሆነችበት አራስ ቤት ተቀምጣ ባለችበት ጊዜ ይህን ቪዲዮ ስታየው ምን ተሰምቷት ይሆን እያሉ ብዙዎች ጥያቄ ሆኖባቸው ነበር። የሚገርማችሁ ነገር ቪዲዮ ወዲያው ነው እንግዲህ እንደተለቀቀ ሩታ ጋር የደረሰው። አሁን ጊዜው የሶሻል ሚዲያ ነው እናውቃለን። እነሱ ደግሞ ትልልቅ ዩቲዩበር ናቸው፣ ቲክታከርም ናቸው። ስለዚህ የሆነ ቪዲዮ ሲለቀቅ በውስጥ ራሱ ነው እየላኩላቸው እንግዲህ ይህን ነገር አይታችሁታል የሚሏቸው። ስለዚህ ሩታ ይሄ ቪዲዮ ልክ እንደ ተለቀቀ ነበር የደረሳት። በጣምም አዝናለች። ይሄ ነገር ሲለቀቅ ምንድነው አዲስ አበባ ሊሂድ ብሎ ሲያስፈቅድ የነበረው አዲስ አበባ ለመሄድም ሲቻኮል የነበረው ለዚህ ነው ወይ ብላ ነው እንግዲህ በአጭሩ ይህንን ቪዲዮ መልስ የሰጠች ማለት ነው። አሁን ምንም አይነት ነገር ሰጣ ገባ ውስጥ መግባት እንደማትፈልግ ሩታ አስቀድማም እየተናገረች ነበር። ብዙ ነገር ነው በሆዷ እየያዘች ቁጭ እያለች ያለችው። እንደ በፊቱ እንደው ተናግራ ራሱ እየወጣላት አይደለም ያው እንደዚህ አይነት ሀዘኖች በውስጥ የሚያዙ ነገሮች ደግሞ ከባድ ከባድ ቂም እንደሚያመጡ እኔ ከዚሁም አስቀድሜ የተናገርኩ ነበረ። አብርሽንም የምንጨቀጭቀው ይሄንን ነበረ። ከእንግዲህ አብርሽና ሩታ ሁለታችሁ እንዳላችሁበት ጊዜ አይደለም፣ እንደ ሁለታችሁ የፍቅር ጊዜ አይደለም። ሩታ የልጅ እናት ትሆናለች። ከእንግዲህ የሆነ ነገር ስትቀየም፣ የሆነ ነገር ስታዝን፣ ሁሉንም በውስጡ አያያዘች፣ ከባድ ቂም ትይዝብሃለች። ለልጅህም መጥፎ ቂም ነው እያተረፍክ የምትመጣው። እባክህ አብርሽ ነቃ በል እያልን ነበር ስንናገሩ የነበረው ያው እሱ ቱ ዛሬ አይማርም። ቤተሰቦቹ ኦዲየንስ፣ ሩታ የሚያስከፋ ነገር ነው እየተናገረ የሚገኘው የሚያረገውም ነገር የሚያሳየው ማለት ነው። አስቀድመን ስንጨቃጨቅ የነበረው ይህንን ነው። እባክህ አራስ ቤት ሆና እንዳታስከፋት፣ እባክህ ሌላ ነገር እንዳታረግ። አራስ ቤት ሆና የሚለቀቁ ቪዲዮችን ባየሽ ቁጥር እቺ ልጅ በአራስ ቤት ቂም ከያዘች እስከመጨረሻው ይቆርጥላታል። መጥፎ ነገር ትዳረሳላችሁ። እባክህ አብርሽ ከሄርሜላ ጋር የምታረገውን ነገር ተጠንቀቅ እያልን ነበር ስንናገር የነበረው ግን ያው ምንም ሊሰራ አልቻለም ይኸው ድማ ገና አዲስ አበባ በገባበት ቅጽበት ነው ወዲያው ወዲያው ተቻኩላ ሄርሜላ ሌላ ሌላ ጣጣ ውስጥ እንዲገባ ያደረገችው ማለት ነው። ሄርሜላ ለምን በዚህን ያህል ርቀት ልትሄድ እንደፈለገች ባይገባንም የሱን የሄርሜላና የአብረሽን ስራ ግን የሩታ ቤተሰቦች ራሱ አሁን ላይ እንደ አዲስ እያዘኑበት ይገኛሉ። ምንድ ነው ወይ ግልጽ አድርጎ ሩታን ቢተው እኛ ኮ እነዚህ ልጆች ወልደዋል፣ ክፉ ነገር አንነጋገርም እያልን ነው ሁሉን ነገር ምን ተው፣ አብረሽና ሩታ መካከልም እያገባን ነገር አናባብስም እያልንም ጭምር ነው ዝም ስንል የነበረው ነገር ግን አንዳንድ በሚለቀቁ ቪዲዮች ሩታን ለማስቀናት በሚደረጉ ጉዳዮች አራስ ቤቶና ግን እቺ እህታችን እቺ ልጃችን እንድታዝን አንፈልግም፣ አብርሽ የራሱን አቋም እንዲወስድልን እንፈልጋለን ብለው ነው የሩታ ቤተሰቦችም አሁን ላይ ጠንከር ያለ አቋም የወሰዱት። አሁን በማንም አይፈረድም። በተለይ በሩታ በኩል ያሉ ሰዎች አሁን ላይ ቢናገሩት አብርሽንም ምንም አይነት ጥፋት የለባቸውም ብዬ አስባለሁ። እንደውም ከሰሞኑ ብዙ ታግሰውት ነበር። ይኸው ይህንን ሁሉ ነገር ከግምት ውስጥ ባለመክተት ግን ድጋሜ ይሄ ልጅ ከሄርሜላ ጋር እንግዲህ ወይ ቁርጡን አልነገራት ወይ ትቷት አልተወ ወይ ከሷ ጋር ኦፊሻል አድርጎም አልቀጠለ። ይኸው በድጋሜ ከሄርሜላ ጋር ቪዲዮ እየሰራ ሩታንም ቤተሰቦቿንም ማናደዱን ቀጥሏል ማለት ነው። በአጠቃላዩ ግን ሩታ አሁን በተለቀቀው ቪዲዮ ራሱ አዝናለች። እኔ ምንም አሁን አይገርመኝም፣ ብቻ ሁሉንም ለፈጣሪ ትቼዋለሁ ስትል ነው በአጠቃላይው የተነገረችው። ከዚህ በኋላ ራሱ ይሄ በርግጥ ቲክቶክ ላይ የተለቀቀ ቪዲዮ ነው። ገና በዩቲዩብ ራሱ ሄርሜላ ብዙ ርቀት ልትሄድ ትችላለች። እንግዲህ እሱ ነው አሁንም አቋም ያልወሰደው ሰደው፣ ስለዚህ እኔ ምንም ማለት አልችልም ብላ ሁሉንም በሆዷ ይዛ፣ በአጠቃላይ በሁኔታዎቹ ግን እንዳዘነችም ጭምር ነው መረጃዎቹ የተሰማው ማለት ነው። እባክሽ እባክሽ ሄርሜላ፣ ሰው አይዘንብሽ። የቅርብ ሰው የእሷ ቤተሰቦች ራሱ በአንቺ ሁኔታ፣ በአብርሽ ሁኔታ እያዘኑ ነው የሚገኘው። እሷ አራስ ቤት ነው ያለችው። የአራስነት ጊዜዋን የምትታረስበትን ጥሩ ሰዓቷን ለምንድን ነው ቪዲዮች እየላካችሁ የማይሆን ቪዲዮ እየለቀቃችሁ ይቺ ልጅ የምትበጠብጡት? የዚች ልጅ ቤተሰብ ያዘነበት ጉዳይ እናንተስ የታዘነበት ጉዳይ እንዴት ነው? ጥሩ ነገር ይገጥመናል ብላችሁ የምታስቡት ሄርሜላ ለምንድ ነው ከእንደዚህ አይነት ጉዳዮች እማትጣቀቢው ከዚህ በኋላ ራሱ ቤት ውስጥ ሆነሽ አብርሽና ሩታ በጋራ ይኖሩበት የነበረበት ቤት ውስጥ ሁሉ ሆነሽ ቪዲዮ ለመቅረጽና ቪዲዮ ለመልቀቅ እንዳሰብሽም ቀድሜ መረጃው ደርሶኛል ለምንድነው በዚህን ያህል ርቀት ይቺ ልጅ ስሜቷ እንዲሰበር እያረግሽ የምትገኘው ወይ አብርሽን እጠቀልለዋለሁ ብለሽ ካሰብሽ ሩታን ባይጎዳትና በቃ የራሱን አቋም ተናግሮ ሩታ ብትጎዳ አንዴ ነው የሆነ በቃ ወይ ሩታን ባይጎዳት በቃ ወደ ራሳችሁ ይወጣ ጠቅልዩ ካልሆነ ግን ለምንድነው ባለትዳር የሆነ የልጅ አባት የሆነ እዛ ጋር ህይወት ያለውን ልጅ እንግዲህ ወደ ራስሽ እያመጣሽ በቅናት መልክ ሰው እያስቀናሽ የምትገኘው፣ ይሄ ነገር በጣም እኔ ለአንቺ ይቀናሻል ብዬ አላስብም። አባቱ የራሱ የአብርሽ አባት ራሱ ጋሽዬ በጣም ነው የተቆጡት በጣም ነው ያዘኑት። ምንድነው? ልጁ አቋም ያጣው። ትዳር ማለት ቀላል ነገር ነው ወይ? እኔ እኮ የልጅ ልጅ ማዕረግ፣ ያየሁት አያቴ ሆንኩት በሩታ ነው እንጂ ሌላ በማንም አይደለም ብለው ነው ያዘኑት። ስለዚህ እባክሽ ሄርሜላ የአብርሽ የራሱ ቤተሰቦች፣ ኦዲየንሶች፣ እንዲሁም የሩታ ቤተሰቦች ሁሉም በሚባል ደረጃ አብርሽና ሩታ አንድ ላይ ነው እንዲቀጥሉ እየፈለጉ ያሉት። እነሱ ብቻ አይደለም የቅርብ ጓደኞቹ እነፈረንጁን ሁሉ ተመልክተሻል። እንዴት አንቺን እንትን ሲ ለመገሰጥ ሲሞክሩ እንደነበር እንዴት ሲተርቡሽ እንደነበር ስለዚህ፣ እነዚህን ሁሉ ሰው እየተጋፋሽ ዛሬም አንቺ አብርሽን ማጃጃሉን አብርሽ ጋር መታየቱን ቀጥለሽበታል። እንግዲህ ይሄ ነገር ያዋጣሽ ከሆነ አብረን የምንመለከተው ይሆናል። እባክሽ ግን ብዙ ሰው ያልተደሰተበት ነገር ለአንቺም ጥሩ እንደማይሆን አሁንም ደጋግመን እየነገርንሽ ነው። በተለይ ደግሞ አራስ ቤት ያለ ሰው አታስለቅሺ፣ አታሳዝኝ። የሩታ ጸሎት እንግዲህ በጣም አዝናፍ ለፈጣሪዋ ከተናገረች ለአንቺም ጥሩ ነገር አይገጥምሽም። ስለዚህ እባክሽ እህቴ ካለሽበት ነገር ነቃ ብለሽ አብርሽ ላይና ሩታ ላይ ሌላ ሌላ የምትሰሪያቸውን ድራማዎች እንድትቀንሺ ነው። እኔም ዛሬ ድጋሚ መልእክቴን ማስተላለፍ እንፈልገው ማለት ነው። እንግዲህ በሌሎች ቪዲዮዎች እስክንገናኝ ድረስ ለዛሬ ይዘንላችሁ የመጣ ነው መረጃ ይህን ይመስል ነበር። በሌሎች ቪዲዮዎቻችን እስክንገናኝ ሰላሙን ሁሉ ተመኘውላችሁ፣ ሰላም።